ግብር ወደ 916 ሄክታር መሬት መዘጋጀቱን የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ተናገሩ። ሰባተኛው ዙር ከተማ አቀፍ የአረንጓዴ አሻራ መርሃ ግብር በመትከል ማንሰራራት በሚል መሪ ሀሳብ በአዲስ አበባ ከተማ በይፋ ተጀምሯል። አሸናፊ በላይ ተጨማሪ አለው በመትከል ማንሰራራት በሚል መሪ ሀሳብ እየተከናወነ ባለው የ2017 የአረንጓዴ አሻራ መርሃ ግብር በአዲስ አበባ ከተማ ደረጃ በይፋ ተጀምሯል። በማስጀመሪያ መርሃ ግብር ላይ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤን ጨምሮ የከተማ አስተዳደሩ ከፍተኛ የሥራ ኃላፊዎች፣ የሃይማኖት አባቶች፣ የዲፕሎማቲክ ማህበረሰብ አባላትና በርካታ የህብረተሰብ ክፍሎች ተገኝተዋል። ከንቲባ አዳነች አቤቤ ባለፉት ስድስት ዓመታት መላ ኢትዮጵያ ኢትዮጵያውያንን ያለ ልዩነት በተሳተፉበት የአረንጓዴ አሻራ መርሃ ግብር አርባ ቢሊዮን ችግኞች መተከላቸውንና ታሪክ መሰራቱን አስታውሰዋል። ሀገራችን ኢትዮጵያ ዘመን የማይሽረው ታሪክ አረንጓዴ አሻራም በማስቀመጥ መጻፍ ችላለች። ባለፉት ስድስት ዓመታት ሀገራችን በመላው የሀገራችን ክፍሎች ሁሉም ኢትዮጵያውያን የተሳተፉበት ያለምንም ልዩነት አሻራቸውን ያስቀመጡበት ይህ ታላቅ መርሃ ግብር 40 ቢሊዮን ችግኞችን መትከልና ታሪክ እንድንሰራ አስችሎናል። በአዲስ አበባ ባለፉት ስድስት ዓመታት በተከናወነው የአረንጓዴ አሻራ መርሃ ግብር የከተማዋን የአረንጓዴ ሽፋን ማሳደግ መቻሉን የገለጹት ወይዘሮ አዳነች አቢቤ ከ8 አምስት ሚሊዮን በላይ ችግኞች መተከላቸውን ተናግረዋል። በዚህም የአዲስ አበባ የአረንጓዴ ሽፋን ከነበረበት ሁለት ነጥብ ስምንት እጅ ወደ ሀያ ሁለት እጅ አድጓልም ብለዋል። የሀገራችን የደን ሽፋኗም ከሰባት እጅ ወደ 23 እጅ ማደግ ችሏል። በከተማችን አዲስ አበባ በተመሳሳይ ሁኔታ ባለፉት ስድስት ዓመታት 85 ሚሊዮን ችግኞችን መትከል ችለናል። የከተማችን አረንጓዴ ሽፋን ከ2.8 እጅ አሁን በደረስንበት እና መረጃዎች እና ማስረጃዎች በሚያሳዩት መሰረት ወደ 22 እጅ ማደግ ችሏል። በጥቅሉ በዚህ አረንጓዴ አሻራ የተከልናቸው ናቸው ችግኞች የጽድቀት መጠናቸው ከሰማንያ አምስት እጅ በላይ እንደሆነም ያሳያል። የአዲስ አበባን የአረንጓዴ ሽፋን መጠን 30 በመቶ ለማድረስ ሁላችንም በጋራ መስራት አለብን ያሉት ከንቲባዋ የከተማዋ ነዋሪዎች ለዚህም ዓላማ ከሊቅ እስከ ደቂቅ በጋራ መነሳት እንዳለባቸው መልእክታቸውን አስተላልፈዋል። የአረንጓዴ ሽፋናችን 30 እጅ እስከሚደርስ ድረስ አንደክምም፣ አንዝልም አንሰለችም፣ አንረካም። እንሰራለን፣ ተባብረን በጋራ እንዘምታለን፣ ሁላችንም እንተክላለን። ወጣት አዛውንት፣ ሴት ወንድ፣ ደሃ ሀብታም፣ የተማረ ያልተማረ፣ ኢትዮጵያዊ ወይም ውጭ ዜጋ አሊያም የገዢ ፓርቲ ተፎካካሪ፣ የመሳሰሉትን ምንም አይነት ልዩነት ሳናስቀምጥ መላ ኢትዮጵያውያን አብረውን የሚኖሩትን ሁሉንም ዜጎች እያስተባበርን በጋራ እንተክላለን። ከንቲባ አዳነች በአዲስ አበባ ከተማ ወደ 916 ሄክታር የአረንጓዴ አሻራ ማኖሪያ ስፍራ መዘጋጀቱን ጠቅሰው ዜጎች በሁሉም አካባቢዎች አረንጓዴ አሻራቸውን ማኖር እንደሚችሉና ለዚህም ችግኞች መዘጋጀታቸውን አስታውቀዋል። በአዲስ አበባ ወደ 916 ሄክታር መሬት አዘጋጅተናል። የምንተክለው በተራሮቻችን ላይ፣ በወንዞች ዳርቻ በትምህርት ቤቶች፣ በሃይማኖት ተቋማት፣ በጤና ተቋሞቻችን አካባቢ፣ በመንግስት መስሪያ ቤቶች፣ መንግስታዊ ባልሆኑ መስሪያ ቤቶች፣ በግል ሴክተሮች፣ በሁሉም አካባቢ፣ በመንገድ አካፋዮች ስፍራን አዘጋጅተን የተዘጋጁትን ችግኞች ከከተማው አስተዳደርም ማግኘት ስለሚቻል በጋራ ተባብረን የተለየ ፕሮግራም ሳያስፈልገን ሁላችንም ወንዞችን ከውበት ባለፈ የምግብ ምንጭ ለማድረግ እየተሰራ መሆኑን የገለጹት ከንቲባ አዳነች አቤቤ የዘንድሮ ችግኝ ተከላ መርሃ ግብር በልዩነት ከእንጦጦ ተራራ ጫፍ በመነሳት እስከ ፒኮክ ድረስ ወደ 860 ሄክታር መሬት አረንጓዴ አሻራ የማኖር ስራ እንደሚሰራበትም አስታውቀዋል። የወንዞች ዳርቻዎች ምግብ የምናገኝባቸው፣ ወጣ ብለን የምንዝናናባቸው፣ ሳይክል የምነዳባቸው፣ ወክ የምናደርግባቸው ዓለም አቀፍ የስፖርት ሁነቶችን የምናዘጋጅባቸው ትልቅ የኢትዮጵያን ከፍታ የሚያሳዩ ስፍራ ይሆናሉ። ወንዞቻችን ከብክለት ወደ ውበት እየመጡ ናቸው። ወንዞችን ማልማት፣ ወንዞች ዳርቻን ለልማት መጠቀም፣ ውሃዎቻችንን መጠበቅ በእኛ ታሪክ የመጀመሪያ ነው ማለት ይቻላል። ጠቅላይ ሚኒስትር ዶክተር አብይ አህመድ በመትከል ማንሰራራት በሚል መሪ ቃል የ2017 ዓ ም የአረንጓዴ አሻራ መርሃ ግብርን ማስጀመራቸውም ይታወሳል። ከዚሁ ጋር ተያይዞ በመትከል ማንሰራራት በሚል መሪ ሀሳብ በአዲስ አበባ ከተማ የተጀመረውን ሰባተኛው ዙር ከተማ አቀፍ የአረንጓዴ አሻራ መርሃ ግብር አጠቃላይ ሁነቱ ምን ይመስል ነበር? በምስለ ዜና በጋራ ተከታትል እንመለስ። ሰባተኛ የአረንጓዴ ልማት እንድንሰራ ስላናሳሳህን በዚሁ ስለሰበሰብከን እናመሰግናሃለን። አላህ ስብሓንሁ ወተዓላ ይህንን ስራችን የተባረከ ስራ አላህ ያርግልን። በነዚህ ባለፉት ስድስት ዓመታት ጌታ ሆይ በዚች ሀገር ላይ ታላላቅ ስራዎች ስለተሰሩ እግዚአብሔር ሆይ ሁሉንም ስለመራ እናመሰግናለን። በትውልድ ታትሞ የሚኖር ዘላለም አረንጓዴ ምድር አረንጓዴ አለም ተስፋን የሚሰንቅ ተስፋን የሚዘራ በትውልድ ታትሞ የሚኖር ዘላን አረንጓዴ ምድር አረንጓዴ አ ተስፋን የሚሰንቅ ተስፋን የሚዘራ አረንጓዴ ምድር አረንጓዴ አሻራ ይልበስ ልምላሜ አረንጓዴ አሻራ ዛሬ በተያያዘ ዜና ሰባተኛው የአረንጓዴ አሻራ መርሃ ግብር የኮሪደርና የወንዝ ዳርቻ ልማት ስራዎች በተከናወኑባቸው የመዲና አካባቢዎች በስፋት የሚከናወን መሆኑ የጽድቀት መጠኑን አስተማማኝ እንደሚያደርገው የከተማዋ ከፍተኛ የስራ ኃላፊዎች ተናገሩ። የአረንጓዴ አሻራ መርሃ ግብር አዲስ አበባን አረንጓዴ፣ ጽዱና ለነዋሪዎቹ የተመቸች ለማድረግ ቀደም ሲል የተጀመሩ ስራዎችን የሚያጠናክር መሆኑም ተመላክቷል። መቅደስ ደምስ ተጨማሪ አላት። ሰባተኛው ዙር የአረንጓዴ አሻራ መርሃ ግብር በተለይም ቀደም ሲል ከነበሩት የአየር ንብረት ለውጥን ለመክታትና የውበት ምንጭ ከሆኑ ችግኞች ባሻገር ለምግብነት የሚውሉ ፍራፍሬዎች ልዩ ትኩረት የተሰጠበት ስለመሆኑ የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ ይናገራሉ። የአረንጓዴ አሻራ መርሃ ግብር አዲስ አበባን አረንጓዴ ጽዱና ለነዋሪዎቿ የተመቸች ለማድረግ ቀደም ሲል የተጀመሩ ስራዎችን የሚያጠናክር ነው የሚሉት ደግሞ የአዲስ አበባ ከተማ ብልጽግና የቡና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ ናቸው። እግረኛው ዛፎችን እያየ እንዲሄድ ዛፎቹ ደግሞ የሚበሉ የሚበሉ ዛፎች አይነት እየተከልን በመሆናችን የገቢ ማስገኛ መሆኖ ሊያገለግ የሚችሉበት የስራ እድል መፍጠሪያ የሚሆንበት የተራመደ ሰው ሳይደክመው የካፌ አገልግሎት የሚያገኝበት ሶፍት ስፔስ የሚባለውን የውሃ አካል የሚመለከትበት እጅግ በጣም እውነት ለመናገር ይሄ ፕሮጀክት በሌሎች ሀገሮች ተወስዶ ቢታይ የብዙ ዓመታት ፕሮጀክት ሆኖ ነው ሊወሰድ የሚችለው እንደኛ ሀገር ያው እኛው እየሰራ ነው እኛው ብዙ ስለማናስጮኸው እንጂ ፕሮጀክቱ እጅግ በጣም ግዙፍ እና ትልቅ ስኬታማ ስራ ነው። በዚህ ክረምት ዓመት ከዚህ በፊትም የጀመርናቸው ከተማችንን አረንጓዴ የማልበስ ለነዋሪዎቹ ምቹ፣ ውብ፣ ጽዱ የማድረግ ተልኳችንን ይበልጥ አጠናክረን ለማስቀጠል የሚያስችል በተለይ የክረምት ጊዜያችንን ደግሞ በተጠቅመን በተመረጡ ቦታዎች ላይ ተጨማሪ ከጥላና ከእጽዋት በተጨማሪ ለብረተሰቡ ለምግብ አገልግሎት ሊሰጡ የሚችሉ ፍራፍሬዎችን እሱን ታሳቢ ያደረገ በቂ ዝግጅት የተደረገ ከመሆኑ ጋር ተያይዞ በሁሉም የከተማችን አካባቢዎች በመቶ አስራ ዘጠኙም ወረዳዎች በአስራ አንዱም ክፍለ ከተሞች በሁሉም የአካባቢያችን የከተማችን አካባቢዎች ላይ ህብሩን፣ ህዝቡን ባሳተፈ መልኩ ነው። ይሄ የአረንጓዴ ልማት የአረንጓዴ አሻራ ልማት ስራችን ለየት የሚያደርገው በዋነኝነት ባለቤቱ ህዝቡ ነው። የአረንጓዴ አሻራ መርሃ ግብር በኮሪደርና በወንዝ ዳርቻ ልማት ለለሙ ስፍራዎች ነፋሻማ አየርን የሚሰጥ መሆኑ ሲገለጽ መርሃ ግብሩ የኮሪደርና የወንዝ ዳርቻ ልማቶቹ በተሰሩባቸው አካባቢዎች በስፋት የሚከናወን መሆኑ ደግሞ ለጽድቀቱ ዋስትና በመስጠት እርስ በእርስ ተመጋጋቢ እንደሚያደርጋቸውም ተነግሯል። ከኮሪደር ልማት ከወንዝ ዳርቻ ልማት ስራዎቻችን ጋር የተያዘ ስለሆነ ይሄ ስራ የአስተማማኝነቱ የጽድቀቱና የልምላሜው ሁኔታ ሲታይ በጣም በጣም አስተማማኝ መሆኑን ያተልጋል። ከእንስሳት ከተለያዩ አካላት ንክክዬ በራቀ መልኩ እንክብካቤ የሚደረግበት ሁኔታ ከመሆኑ ጋር ተያይዞ በዚህ አካባቢና በቀጣይ በሌሎች የምንሰራቸው አካባቢዎች ላይ የአዲስ አበባን አረንጓዴ ልባስ የሚጨምሩ ትልቅ ትልቅ የህብረተሰቡን ታሪካዊ አሻራ ያረጋግጦ የልማት ስራ ይሆናል ተብሎ ይጠበቃል ማለት ነው። ሰዎች በቀላሉ መዝናናት የሚችሉባቸው እጅግ በጣም ማራኪ ቦታ ነው። ለአንድ ስኬፕ በጣም ያምራል። መናፈሻዎች አሉት፣ መዝናኛዎች አሉት። ይህንን ደግሞ በግሪን እና በዛፍ ስናስበው የበለጠ የቱሪስት መዳረሻ ሆኖ ሊያገለግል የሚችል ቦታ ነው። አዳዲስ ችግኞችን ከመትከል ባሻገር ቀድሞ የተተከሉትንም የመንከባከብ ስራ በስፋት የሚከናወን ስለመሆኑ ያነሱት ኃላፊዎቹ፣ ሁሉም የመዲናዋ ነዋሪዎች አሻራቸውን እንዲያኖሩ ጥሪ አቅርበዋል። ትምህርት ቤቶች፣ ወጣቶች፣ ህጻናት ሳይቀሩ የችግኝ ተከላ ፕሮግራሙን አሁን የጋራ ተደርጓል። በአስተሳሰብ ደረጃ አድጓል። ይሄ ያደገ እሳቤ መቀጠል መቻል አለበት። ምናልባት በሚቀጥሉት ጊዜያት ይሄ ክረምት ሳያልፍ እቅዳችን ማሳካት ብቻ ሳይሆን ከዕቅድ በላይ የምናከናውንበት ጊዜ ይሆናል ብለን እናስባለን። በዚህ ክረምት እንድንተክል የሚጠበቀው የከተማ የችግኝ ተከላ ስራዎቻችንን ኢቪን ከዚህ በፊት የተከልናቸውን ወይም ደግሞ የመንከባከብ የጽድቀት መጠናቸው እንዲጨምር የማድረግ ስራ የምናከናውንበት ሁኔታ ይኖራል። በተመሳሳይም የአረንጓዴ አሻራ መርሃ ግብር ለነገው ትውልድ አሻራ የምናስቀምጥበት መሆኑን የአዲስ አበባ ከተማ ውበትና አረንጓዴ ልማት ቢሮ አስታውቋል። ጸጋ ታደሰ ተጨማሪ አላት። ኢትዮጵያ ከአጠቃላይ ምድራዊ ስፋቷ 60 በመቶ የሚሆነው በደን የተሸፈነ እንደነበርና እያደረግን በብዝሃ ህይወት መመናመን ምክንያት የደን ሽፋኗ ወደ ሶስት በመቶ መውረዱ የቅርብ ጊዜ ትውስታ ነው። የደን መመናመን በአካባቢ ጥበቃና በአየር ንብረት ለውጥ ላይ እያደረሰ ያለውን አሉታዊ ተጽዕኖ የተረዱት የዓለም ሀገራት በየጊዜው ችግሩን ለመቀነስ መፍትሄ ናቸው ያሏቸውን እርምጃዎች ይወስዳሉ። ኢትዮጵያም በ2011 ዓ ም በጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት የጀመረችው የአረንጓዴ አሻራ መርሃ ግብር ሁሉንም የህብረተሰብ ክፍል እያ እንዳሳተፈ ገቢራዊነቱን ቀጥሎ ሰባተኛ ዓመቱን ይዟል። እስካሁን ኢትዮጵያውያን ከ40 ቢሊዮን በላይ ችግኞችን ከመሬት ያዋደዱበት ደማቅ ታሪክም ጽፈዋል። የዘንድሮ ዓመት የአረንጓዴ አሻራ መርሃ ግብርም በመትከል ማንሰራራት በሚል መሪ ሀሳብ ከትላንት በስቲያ በይፋ የተጀመረ ሲሆን በዛሬው ዕለትም በአዲስ አበባ ከተማ የማስጀመሪያ መርሃ ግብሩ የከተማዋ ከንቲባ ወይዘሮ አዳነች አቤቤ እና ሌሎችም የስራ ኃላፊዎች በተገኙበት ተካሂዷል። በመርሃ ግብሩ ላይ የተገኙት የከተማ ውበትና አረንጓዴ ልማት ቢሮ ኃላፊ አቶ ግርማ ሰይፉ ስራዎቻችን ዘመን የሚሻ ሲሻገሩና መጪውን ትውልድ ታሳቢ ያደረጉ ናቸው ሲሉ ተናግረዋል። ዛሬ በከተማ ደረጃ የምናስጀምረውን መርሃ ግብር ለመጪው ትውልድ ግድ የሚሰጠን ራስ ወዳዶች እንዳልሆንን ለልጆቻችን የጀመርነውንም የሚያስቀጥሉ መሆኑን ከዚያም በላይ አልቀው ኢትዮጵያን ከፍ የሚያደርጉ እንደሚሆኑ ተስፋ በማድረግ መሰረት እየጣልን እንደሆነ በተግባር የምናሳይበት ቀን ነው። ይህ ለልጆቻችን አሻራ በማስቀመጥ የአገር ግንባታ መሰረት ዋልታና ምሰሶ የሆነውን የአረንጓዴ አሻራ መርሃ ግብር በከተማችን ለሰባተኛ ጊዜ የምናከናውንበት በመሆኑ ልዩ ቀን ነው። ኢትዮጵያ ያሏትን የተፈጥሮ ጸጋዎች በአግባቡ በመጠቀም እንደ ሀገር የጀመረችውን ከተረጂነት የመላቀቅና በምግብ ራስን የመቻል ጉዞን አስመልክቶ ጠቅላይ ሚኒስትር ዶክተር አብይ አህመድ ያስቀመጡትን ግብ ለማሳካት አዲስ አበባ ተግታ ትሰራለች ብለዋል። ክቡር ጠቅላይ ሚኒስትራችን በቀጣይ ዓመት እንደ ሀገር ምግብ አንለምንም የሚል የተለጠጠ ግብ አስቀምጠዋል። ከተማችን ይህንን ለማሳካት በቀጣዩ ዓመት ችግኝ ጣቢያዎቻችን በወሳኝ መልኩ ለምግብ በሚውሉ ችግኞች ትኩረት አድርጎ በመስራት ይህን ግብ ለማሳካት የበኩላችንን የምንወጣ ይሆናል። የዛሬው የአረንጓዴ አሻራ ማስጀመሪያ መርሃ ግብር ትርጉሙ ብዙ ነው ያሉት የቢሮው ኃላፊ አቶ ግርማ ሰይፉ ያሰብነውን ማሳካት እንደምንችል ለዓለም የምናሳይበት ትልቅ ዕድል እንደመሆኑ አሻራን ለትውልድ የምናስቀምጥበት ተግባር ገብቶን የምናከናውነው ነውም ብለዋል። የምናከናውነው መርሃ ግብር የአረንጓዴ አሻራ መርሃ ግብር ተብሎ እንደ ኢትዮጵያ ለምግብ ሉዓላዊነት ለማረጋገጥ የበኩላችንን ለማድረግ ምሳሌ የምንሆንበት ጤና የተጠበቀ ዜጋን ለማፍራት አስበን የምንሰራ መሆኑን ማሳያ ለፈጠራ ምቹ ሁኔታ እየፈጠርን በዓለም ተወዳዳሪነታችንን የሚያሳድግ ትውልድ ቀረፃ ላይ መሆናችንን የምናስገነዝብበት ከአካላዊ ፍላጎታችን በላይ ለመንፈሳችን ምግብ የሚሆን የተፈጥሮ ከባቢን መፍጠር የሚገባንና የምንችል ኩሩ ዜጎች መሆናችንን ለወዳጅም ለጠላትም የምናሳይበት ነው።